ትዕይንቱ በስሜታዊ ግርግር ይጀምራል። አሌሃንድሮ በቤተሰቡ ዘንድ እንደ ፍጹም ልጅ የሚታወቅ ከሶፊያ ጋር በድብቅ ተጋባ። ይህ ዜና ለቤተሰቡና ለጓደኞቹ እንደ ነገፋ ይመጣል። በተለይም ኢሳቤላ ከአሌሃንድሮ ጋር ቅርበት ያላትና ብዙዎች እሷን ለጋብቻ እንደሚጠይቅ ይጠብቁ ነበር፣ ነገር ግን በዚህ ውሳኔ ጉዳዩ ተሰብሮ ቀርቷል። የኢሳቤላ እናት ሉሲያ በንዴት ተቃጥላለች። አሌሃንድሮ እንደመግዳትና ሶፊያን በመውቀስ የሴት ልጇን ልብ ሰብሮ በመጉዳቱ እንደ ተጣቂ ትቆጥሯለች። በተመሳሳይ ጊዜ የአሌሃንድሮ እናት ሉሲያና እህቱ ቫኔሳ በዚህ ያልተጠበቀ ትዳር ተደነበዋል። ሉሲያ በተለይ በአሌሃንድሮ ውሳኔ ተጎድታለች፤ ምክንያቱም ሶፊያ በቤተሰቡ ውስጥ አለመግባባቶችን እንደፈጠረች ለሙትገምት ቫኔሳ የአሌሃንድሮ እህት በአንድ በኩል በወንድሟ ላይ ትናዳለች፣ በሌላ በኩል ደግሞ ኢሳቤላም በመጉዳቱ ጸጸት ታሳያለች። ነገር ግን በዚህ ሁሉ መሃል የበለጠ ጥልቅ ምስቴር ይገለጣል። ሶፊያ አሌሃንድሮን በአውሮፕላን አደጋ ለመግደል ሙከራ እየተደረገበትን ክስተት በመጥቀስ የአሌሃንድሮ ወንድም ኢድዋርዶን እንደ ተጠያኪ ትጠቅሳለች። ይህ ክስ ቤተሰቡን ወደ ተጨማሪ ግርግር ይጥላል። አሌሃንድሮ እና ሶፊያ በፍቅር የተሞላ ታሪክ አላቸው። ነገር ግን ይህ ፍቅር ብዙ መሰናክሎችን አጋጥሟቸዋል። አሌሃንድሮ ከኢሳቤላ ጋር ጊዜ ማሳለፉን ተከትሎ ብዙዎች እሱ እሷን ለማግባት እንደሚዘጋጅ ገምተው ነበር። ነገር ግን አሌሃንድሮ ልቡ ከሶፊያ ጋር እንዳለ በመግለጽ ሁሉንም ያስደነግጣል። ኢሳቤላ በዚህ ዜና ተሰብራ አሌሃንድሮ ልቧን ማታለሉን ትናገራለች። የኢሳቤላ እናት ሉሲያ በተራዋ ሶፊያን በመውከስ እና እሷን እንደ ተንኮለኛና ተጽዕኖ ፈታሪ በምጥራት ቅጣዋን ታሳያለች። በሌላ በኩል ሶፊያ ራሷን ለመከላከል ትሞክራለች እና አሌሃንድሮ ከእሷ ጎን ቆሞ ለፍቅራቸው መታገል ፈቃደኛ መሆኑን ያረጋግጣል። እሱ ሶፊያን እንደማይለቃትና ምንም እንኳን ቤተሰቡ ቢቃወምም እሷን እንደሚወዳት ይናገራል። ይህ ቁርጠኝነት ቤተሰቡን የበለጠ ይከፋፍላል። በተለይም ሉሲያ እና ቫኔሳ ሶፊያን በመጠራጠርና በመውቀስ ላይ ሲገኙ ታሪኩ የበለጠ ጥልቅ ይሆናል። ሶፊያ በአልሃንድሮ ላይ የተፈጸመውን የአውሮፕላን አደጋ በተመለከተ አስደንጋጭ መረጃ ስታቀርብ እሷ ኤድዋርዶ፣ የአልሃንድሮ ወንድም፣ አደጋውን በማቀነባበርና የሶፊያን አባት እንደ አጋዥ በመጠቀም አልሃንድሮን ለመግደል ሞክሮ እንደነበር ትናገራለች። ሶፊያ ኤድዋርዶም በዚህ ወንጀል ለመክሰስ የአባቷን ስም ከተግሞ እንደነበር ትገልጻለች። ነገር ግን በእጇ ላይ ግልጽ ማስረጃ የላትም። ይህ ክስ በቤተሰቡ ውስጥ ተጨማሪ መከፋፈልን ያመጣል። ምክንያቱም ሉሲያና ቫኔሳ የሶፊያን ቃል አይቀበሉም። ሉሲያ በተለይ ሶፊያ አልሃንድሮን ከወንድሙ ኤድዋርዶ ጋር ለመከፋፈል እንደሞከረች ትናገራለች። ኤድዋርዶ በበኩሉ ሶፊያን እንደ ተንኮለኛና ራሷን እንደ ተተኪ በመግለጽ የራሱን ስም ለመከላከል ይሞክራል። እሱ ከሶፊያ ጋር ያለውን የቀደመ ግንኙነት እንደ ስህተት ይገልጻል እና አሁን ከካረን ጋር በመሆን ሕይወቱን መልሶ ለመገንባት እንደሚሞክር ይናገራል። ነገር ግን የሶፊያ ክሶች በኤድዋርዶ ላይ ጥርጣሬን ይፈጥራሉ እና አልሃንድሮ በወንድሙ ላይ መጠራጠር ይጀምራል። በተመሳሳይ ጊዜ የሶፊያ እህት ሪቤካ ከአባቷና ከአልቫሮ ጋር ያላትን ግንኙነት በመቃኘት ላይ ትገኛለች። ሪቤካ አባቷ ከሶፊያ ጋር በመሆን የተሻለ ሕይወት እንዲኖረው ትፈልጋለች። ነገር ግን አባቷ በቦታው ለመቆየት ይመርጣል። አልቫሮ፣ የሪቤካ አጋር፣ በተራው በግንኙነታቸው ውስጥ ያሉትን ተግዳሮቶች ያሳያል እና ሪቤካ በተለያዩ ግንኙነቶች መካከል ትቸግራለች። በሌላ በኩል የኢሳቤላ እናት ሉሲያ በልጇ ላይ የደረሰውን ጉዳት መቀበል አቅቷታል። እሷ አሌሃንድሮን በመውቀስ እና ሶፊያን በመጥቀስ ቅጧን ታሳያለች። ቫኔሳን የአሌሃንድሮ እህት በአንድ በኩል ለኢሳቤላ ታዝናለች፣ በሌላ በኩል ደግሞ የሶፊያን ክሶች በመቃወም ላይ ትገኛለች። በመጨረሻ አሌሃንድሮና ሶፊያ ለፍቅራቸው መታገል ይቀጥላሉ። እነሱ በቤተሰቡ ተቃውሞና በኤድዋርዶ ላይ በተነሱት ክሶች ይፈተናሉ። አሌሃንድሮ ሶፊያን ለመከላከልና የኤድዋርዶን ተሳትፎ ለማረጋገጥ ማስረጃ ለመፈለግ ይወስናል። ነገር ግን የአውሮፕላኑ ጥቁር ሳጥን በባሕር ውስጥ ጠፍቶ ማስረጃ ማግኘት አስቸጋሪ ይሆናል። ቀጣዩ ትዕይንት በአሌሃንድሮና በሶፊያ ጋብቻ ዜና በቤተሰብ ውስጥ እንደ ቦምብ ፈንቶ ይጀምራል። ሶፊያ በአሌሃንድሮ ቤተሰብ ዘንድ ተቀባይነት የሌላት ሴት፣ በተለይ በእህቱ ቫኔሳና በእናቱ ከፍተኛ ተቃውሞ ትገትማለች። ቫኔሳ ሶፊያን የተሳሳተ ምርጫ ብላ ትደራታለች። እናቱም በበኩሏ ሶፊያን የአሌሃንድሮን ሕይወት እንደምታተታ በመፍራት በሙሉ በሙሉ ተቃውሟን ትገልጻለች። በዚህ መካከል አሌሃንድሮ ለሶፊያ ያለውን ፍቅር በግልጽ ይገልጻል። ሶፊያ አንቺ የኔ ነሽ ሁልጊዜም ከእኔ ጋር ትሆንያለሽ ብሎ በትኑ ይናገራል። በቤተሰብ ውስጥ ያለው ውጥረት በተለይ በእህት ቫኔሳ እና በእናት መካከል ይታያል። ቫኔሳ ሶፊያን በመተራተርና በመውቀስ አሊሃንድሮን ከኤድዋርዶ ጋር በማጋጀት ላይ ትከሰዋለች። ኤድዋርዶ የአሊሃንድሮ ወንድም በቤተሰቡ ውስጥ ያለውን ውጥረት የበለጠ ያባብሰዋል። ቫኔሳ በአንድ ወቅት በቁጣ አሊሃንድሮ እኛን እንደ ተገዥ አድርጎ ይመለከተናል፣ ግን እሱ ምንም አይቆታጠረንም ብላ ትናገራለች። ይህ የቤተሰብ መከፋፈል ሶፊያን በተለይ በአሊሃንድሮ እናት ዘንድ ያለመቀበል ስሜት ይፈጥራል። እናቱ በአንድ ወቅች ለሶፊያ አንቺ በዚህ ቤት ውስጥ ቦታ የለሽም ብላ በግልጽ ተናግራለች። ሶፊያ በአሌሃንድሮ ፍክር ተተናክራ ከቤተሰቡ ተቃውሞ ጋር ለመታገል ትገደዳለች። አሌሃንድሮ ለሶፊያ ያለውን ፍክር በመግለጽ አንቺ የኔ ቤተሰብ ነሽ እና ሁሉም ይህን መቀበል አለባቸው ብሎ ይናገራል። ሆኖም የቤተሰቡ አባላት በተለይ ቫኔሳ እና እናቱ ሶፊያን እንደ ተንኮለኛና ራስ ወዳድ አድርገው በመፈረጅ ላይ ናቸው። በአንድ ወቅት ቫኔሳ ለሶፊያ አንቺ አሌሃንድሮን ከኤድዋርዶ ጋር እያጋጨሽኖ ነው፣ ይህ ሁሉ የአንቺ ተንኮል ነው ብላ ተናገራለች። ሶፊያ ይህን ተቃውሞ በትዕግሥት ለመቋቋም ትሞክራለች። በተጨማሪም ታሪኩ ሌሎች ገጸ ባሕርያትን እንደ ማሌናና ፋውስቶኖን ያስተዋውቃል። ማሌና በባር ውስጥ ትሰራለች እና ከፋውስቶ ጋር ተባባሪ ነች። እሷ በተለመደው የሥራ ቀን ውስጥ ትገኛለች፣ ግን የአሌሃንድሮ እና ሶፊያ ጋብቻ ዜና በባር ውስጥ ውይይት ይፈጥራል። በአንድ ትዕይንት አሌሃንድሮ ለሶፊያ ሁሉም ነገር ፍጹም ነው ምክንያቱም ከአንቺ ጋር ነኝ ብሎ ይናገራል። ይህ የፍቅር ተስፋ በተጨማሪ በማሌናና ፋውስቶ መካከል ባለው ቀለልና ተጫዋች ግንኙነት ይታያል። ማሌና በባሩ ውስጥ በመልካም ስሜት ትሰራለች እና ፋውስቶ በቀልድ የተሞላ ድጋፍ ይሰጣታል። ታሪኩ በሪቤካና በሌኖች ገጸ ባሕርያት ዙሪያ ያሉ ሚስጥሮችን ያመለክታል። አንዳንድ ገጸ ባሕርያት ሶፊያን ለመኮታተር ወይም ከአሌሃንድሮ ለመለየት ሴራ የተነስሳሉ። በተለይ ቫኔሳና እናቱ ሶፊያን ከቤተሰቡ ለማስወገድ በተለያዩ መንገዶች ይሞክራሉ። በአንድ ወቅት አንድ ገጸ ባሕሪ ለሌላው ሪቤካ ከሶፊያ ጋር ቅርብ መሆን አለባት፣ እኛ የሶፊያን እንቅስቃሴ መከታተል አለብን ብሎ ይናገራል። ይህ ሴራ ታሪኩን የበለጠ ውስብስብ ያደርገዋል።